ዛሬ በጣም የገረመኝ ነገር ብሩኬ ሀይሚን እንደሚያናድዳት እያወቀ ሶሲን አገኛት። ሶሲ ደግሞ ብሩኬና ሀይሚን እንደማይስማሙና እንደሚጣሉ ስለምታቅ ለማጣላት ፈልጋ ሁለቱን ባንድ ጠራቻቸው። ገባቸው አደለ? ይሄ ነው ቅዷና፣ ፕላኗ ሁለቱን ሰዎች ማለያየት ነው። ሲቀጥል ደግሞ አይነ ሰብቷት ይሁን ምን ይሁን ደነፋችብን። ከዛም አልፎ ደግሞ ብሩኬ ሁለቱን ሴቶች እንደማይዋደዱ፣ እንደሚጣሉ፣ እንደማይግባቡ እያወቀ እራሳችሁ ፍቱት ብሎ ጥሯቸው ሄደ። እንዲጫረሱ ነው። ሶሲ ኮ ሀይሚን ልትመታት ነበር፣ እንደ እሷ ባትሄድ ማለት ነው። ሶሲ በጣም ደነፋሽ። ሶሲ ዛሬ በቃ ዛተችብን የሚለው አይገልጸውም። በጣም ነው ዛተችብን። የፈለኩትን ማድረግ እችላለሁ፣ እንደፈለኩ መሆን እችላለሁ። አሁን እንደፈለግሽ መሆን ትችያለሽ፣ ግን ደግሞ መብትና ግዴታሽን ማወቅ አለብሽ። ገብቶሻል አደለ? እኛ እያልንሽ ያለ ነው ሀይሚ ላይ እጅሽን አታንሺ፣ ክብሯን አትንኪ እንጂ ከፈለግሽው ጋር መጋገጥ ትችያለሽ፣ ከፈለግሽ በጭንቅላቶች ተተከይብ፣ ከፈለግሽ ልብስሽን አውልቀሽ እየየያልሽ ነ ምንም አያገባንም ግን አሁን እኛ እየወቀስንሽ ያለው ከሃይሚ ራስ ወረድ በይ። ሲቀጥል ደግሞ መታሽ ለብሩኬ አቃጠርሽ። ምን አለችው ብሩኬ? ከመምጣቱ ዳንኤል እኮ ጠርቶን ሀይሚ ላይ እንዴት ተገፈትሪያታለሽ አለኝ። እሺ፣ ከቡራ መልስ ምን ጠብቀሽ ነበረ? ሃይሚን እንዲቆጣልሽ ፈልገሽ ነው ወይስ ደግሞ ዳንኤልን እንዲሰድብልሽ ፈልገሽ ነበር? ግን የሚያሳፈር መልስ ነው የመለሳልሽ በጣም በሚያ ማድረግ የለብሽም አላት እሷ ግን የጠበቀችው ምን እንደው ታውቃላችሁ እንደዛ ስትለው አይ ምን አገባው ምናምን እንዲላት ነበር እየፈለገችው ነገር ግን እሱ በተቃራኒው ይቅርታ ጠይቆ አላት እዚህ ጋር ኮርመት ምትል ያደረገሽ እሳይ ደግ ያደረገሽ አንቺ አቃጣሪ አሽቀባጭ በቃ አንቺ ዋናው አላማሽ ነገር ማለያየት ነው በቃ ምን አይነቷ ናት በማርያም እንደ ማርያም በጣም ነው የምደብረው ብዙ ሰዎች ሶስና ሳቂ ተናት ልቧ አሮሮ ነው ምናምን ትበሉ። በጣም የምታስጠላ ሞልቃቃለሰው ሰው ልጅ ክብር የሌላት ልጅ ናት በቃ አነጋገሯም ሁሉ በጣም ነው የሚያስጠላው። እንደፈለገ ማረግ ይችላል መብቴ ነው ምናምን ትላለች። እንዴ መብትሽ ሆነው እንዴት ነው እየገፈተርሽ እየተሳደብሽ መብትሽ አይደለም። እኛ ሀይሚን በጣም ነው የምንወዳት። ስለዚህ አንቺ እንደዚህ እንድታንቋሽሻት እንድትሰድቢያት፣ ያልሆነ ስም እንድትሰጫት አንፈልግም። ከዛ ውጭ ግን ለራስሽ ብቻሽን በጭንቅላትሽ ተተከያ ያልኩሽ እኮ ተዘቅዘቂኛ ምንም ያገባን ነገር የለም። ስለራስሽ ግን መተሽኛ ምን ሰዎቻቸውን የምናከብራቸውን ሰዎች እኛ የምንከተላቸውን ጥሩ ስራ የሚሰሩልን ሰዎች አታለያይብን። እኛ እነሱን እንወዳቸዋለን፣ ስናያቸው ደስ ይለናል፣ የሚሰሩ ስራ አሪፍ ነው። አሆነሽ እንጂ አንቺ እንደፈለገሽ መሆን ትችላለሽ። ቀጥል ደግሞ ብሩኬ ራሱ አንድ ጥፋት አለብን። ለምን እንደው ሳቃለህ? ሲጀመር ሶስና ብሩኬን የጠራችው ሀይሚን ይሄ ነገር እንደሚያናድዳ ስለምታውቅ በቃ ጠርታ ሀይሚን ማናደር ነው የምትፈልገው። ሁለቱ የበለጠ እንዲጣሉ እያወቀች ግን ታገናኛቸዋለች። ገባችሁ? የበለጠ እንዲጣሉ እንዲለያዩ ምናምን ነው የምትፈልገው ይች ልጅ እንጂ እንዲታረቁ አይደለም። ምክንያቱም ብሩኬና ሶሲ አንድ ላይ ሲሆኑ ሀይሚ ደስ አይላትም። ይሄ ግልጽ ነው። ሶሲ ፈልጋ ነው ያደረገችው። በቃ ሁለቱ እንዲጣሉ እንዲለያዩ ስለምትፈልግ ፈልጋ ነው ይህን ነገር ያደረገችው። እኔ የገረመኝ ነገር የብሩኬ ነው። ብሩኬ ነው ግራ አጋባኝ። እሺ ሀይሚ ከሶሲ ጋር ስታይህ ደስ እንደማይላት ታውቃለህ እንደሚደብራት ታውቃለህ እያወቅህ ታዲያ ለምንድነው ሶሲ ስትደውልል ስትጠራህ የሄድከው? ሄደህም ካሜራ አለ እንዴ ምናምን ነበር ያልከው እና ብቻዋን መስሎ ነው የሄድከው ብቻዋን ልታገኛት ነበር ወይስ እንዴት ነው ሀይሚን የሚያስደብራትን ደብራት ነገር ብሩኬ ራሱ ለምን ያደርጋል እሷ እንደሚደብራት ያውቃል ለምን ያደርጋል ሲቀጥል ደግሞ ሀይሚን ነው ለሀይሚን የሆነ ነገር ማለት የምፈልገው ሀይሚ ራሱ አንቺ ሶሲ ጥሩ ነገር እንደማታደርግ ታቂያለሽ ስታገኛ ጥሩ መልስ እንደማሰጥሽ ታቂያለሽ ስትጠራሽ አትይጅ ከሷ ጋር በዚህ ልክ ወርደሽ አፍ መካፈት የለብሽም ልጅቷ ሲጀመር ጋጠወጥና ስነ ስርአት የሌላት ልጅ ናት ሌላኛው ደግሞ ትልቁ የብሩኬት እንስሳት ልንገራችሁ ሁለት ሴቶች እንደማይዋደዱ እያወቀ ተቃራኒ እንደሆኑ እያወቀ ጥሏቸው ሄደ ለምንድን ነው እንዲደባደቡ ነው እንዲጫ አሁን እኮ ሊደባደቡ እና የምችኝ እያለቻት ነበር ሶሲ። እና ሀይሚን የሆነ ነገር ማድረግ ፈልገ ነበረ። ከዛ ሀይሚ ደግሞ ተወቻት፣ ምክንያቱም ልታሳስታት እንደሆነ ገብቷታል። ሰላም ውዴ፣ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናቸው። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር ከቻ ሳብዬላችኋለሁ። ለቤት አዲስ ከሆናችሁ ላይክ ና ሼር ሰብስክራይብ በማድረግ ቤተሰብ ይሆኑ። እንግዲህ ዛሬም ሶስናና ሀይሚ ብሩክ መጥተዋል ማለት ነው። ግን ሲመጡ በጣም የሚያናድድ ቪዲዮ ነው ዛሬው ራሱ እንደውም፣ ከሁል ጊዜ የበለጠው ዛሬ በጣም ነው ያናደደኝ። ሶሲ በ በጣም የልብ ልብ ተሰምቷት እየደነፋች ነው። በቃ በቃ ዛተችብን እኮ ዛተችብን። በቃ ያዘቀዝቁኝም ብታረርጉኝ አያገባኝም፣ አይመለከተኝም። ምን አይነቱ አቀረቆ እንዳናት። በማርያም ዛተችብን እኮ ማስፈራሪያ ምናምን መሆኑ ነው። ሲጀመር ጋጠውጥ እንደውሽ እናቃለን፣ ገብቶሻላ። ጋጠውጥ ነሽ፣ በቃ ስርአት የለሽም። ስትናገር የራሱ ለኦዲየንስ መልስ የሚመለሰው እንደዚህ አይደለም። ገባሽ ሀይሚ ተዘቅዝቃ ታውቃለች። ዘቅዝቃት ያውቃሉ፣ ሰድባት ያውቃሉ፣ ቤተሰቦቿ ተሰድባ ያውቃሉ። ብሩኬ እናቱ ተዘቅዝቃ ታውቃለች። እንደዛ ሆኖ ግን እሱ ሁሌም ነው የሚዘቀዘቅ። ሲጀመር እሱን ይዘቀዝቁታል ብዙ ሰዎች። ግን እንዳንቺ አልደነፋም፣ እንዳንቺ አልደነፋም፣ አልዛተም። አንቺ እንደውም የተዘቀዘቅሹ መጥፎ ስራ ስለሰራሽ ነው። የምንወዳቸውን የምናከብራቸውን ሰዎች ስለገፈተርሽ ተናደው ኦዲየንሶቻቸው ዘቀዘቁሽ። አጥፍተሽ ነው የተዘቀዘቅሹ ቡሮኬ ግን ምንም ሳያጠፋ አንዲት ቃል አምልጣው ብቻ መጥፎ ነገር ስለተናገረ ወይም ደግሞ ግሩፕና ግሩፕ ስለተጣላ ብቻ ሊዘቀዝቁት ይችላሉ። እሱ እኮ እንደዛ አይደለም የሚመልሰው፣ እናት እያላችሁ ታው እናትን አትዘቅዝቁ ምናምን ብሎ በትህትና ካጠፋውም ይቅርታ፣ ካጠፋው ደግሞ ኔን ምከሩ ምናምን እንጂ የሚለው እንዳንቺ አይደነፋም። ደነፋሽ በ በጣም ነው ያካበርሽ። በጣም የሆነ የልብ ልብ ደግሞ አንዳንድ አሽቃባጮች ስላሉ እነሱ ስለሚደግፉች ሶስዬ፣ እኔ ቆንጆ ሶስዬ፣ ኔ ማር ሶስዬ፣ ኔ ቸኮሌት ምናምን ስለሚሉች እነሱን እያየች ነው መሰል። ዛሬ በፈጣሪ ነው ብሩክ አይን ሰጥቷታል። እኔማ አብረን እንሰራለን ብሏታል እንደ ሄድጅ እና በጣም የደነፋችሁ፣ በቃ ምን ልበላችሁ? እንዴ ምንድነው? አንቺ ነገሩን ለኩሰሽ አቀጣጥለሽ ከነደድሽ በኋላ ደግሞ አንቺ መተሽ ትደነፊብናለሽ እንዴ? የደደድውን እሳት እንደ ማጥፋት ምን ሆነሽ ነው ሶሲ? ና ግን በጣም የሆነ በጣም እያካበርሽ ነው። እራስሽ ነሽ ችግሩን ያባባሰው እራስሽ ጀምረሽ አሁን ሁሉንም ነገር ወደ ሀይሚ ወደ ሀይሚ እያልሽ ነው። ማንም ሊቀበልሽ አይችልም። በቃ ዋናው የችግሩ መንስኤ አንቺና ብሩክ ናችሁ። በተለይ አንቺ በተለይ አንቺ እሺ ብሩክ ይበልሽ አንቺ አልሰራማትም እንዴ አልሰራማትም እሺ ከሰራሽ በኋላም እሺ ሰራሽ ሁለታችሁም ተሳሳታችሁ ግን ከሰራችሁ በኋላ ሀይሚን ጥፋተኛ ማድረግ ሀይሚ ላይ መዛት፣ ለሀይሚ ያልሆነ ስም የውሸት ስም መስጠት ለምን አስፈለገ? ጥፋትሽን አጥፍተሻል፣ ይቅርታሽን ተጠይቀሽ አርፈሽ ለምን አትቀመጭም? ሀይሚን ሁሌ እየጠራሽ አንዴ ትገፈትሪያታለሽ፣ አንዴ ትሰድቢያታለሽ፣ አንዴ ምናምን። በቃ እኔ በጣም ነው እያናደደችኝ ያለችው። ሲቀጥል ብሩክ የራሱ ስርአት ይኖርህ። በቃ ሶ ሶሲ ሰጠረ ለምን ትሄዳለህ ለምን ትሄዳለህ? ሃይሚን ያስደብራታል ታውቃለህ። እስካምትታረቁ ለምን ዝም አትልም? ነው የበለጠ ትናደድ ብለህ ነው? ነገሩን ማባባስ ፈልገህ ነው? ሶሲ ጋር ስታይ ደስ እንደማይላት እያወቅክ ለምንድን ነው ሄድከው? እሺ ሄድክ፣ ሄድክ ከሄድክ በኋላም ቢሆን ሃይሚ የሆነ ነገር ስትመልስ በቃ መታየትም አልፈለጋችሁ፣ ማውራትም አልፈለጋችሁ። እኔ ብሩኬ ዛሬ አንድ ደስ ያለኝ ነገር ሶሲ ማቃጠር ፈልጋ ነበረ፣ ዳኒ እንደዚህ አለኝ እኮ ምናምን ብላ ያኔ ኮም ሲያደርጋት ደስ ብሎኛል። ግን ደግሞ ትቷቸው ሄደ። በኋላ ይጋደሉ ብሎ ነው ይጫረሱ ብሎ ነው ምን ብሎ እንደሆነ አላቅም። ትቷቸው ነው የሄደ ማለት ነው ሁለቱን ሴቶች እና ሶሲ አሁን ዛሬ እየጠራሻቸው ሁለቱ የበለጠ እንዲባባሱ፣ አንቺ ከዳኒ ጋር ስለተያየሽ፣ ሀይሚም ከብሩኬ ጋር እንድትለያይ በደንብ ነው ትፈልጊው በደንብ አድርገሽ እንደምትፈልጊ በደንብ ያስታውቅብሻል። ምክንያቱም ሁለቱን ብቻ ያገናኘሻቸው እነሱን ለማለያየት ለማጣላት ምናምን ነው። በቃ ሀሳብሽ ይሄ ብቻ ነው። ስለዚህ ከፈለግሽው ብሩኬን እሱም ከፈለገሽ ያንቺን ከፈለገ አብራችሁ ጥርግ በሉ ጥርግ፣ እንጦሮንጦስ ግቡ፣ ከፈለጋችሁት ቦታ ሄዱ። ሀይሚን ግን ለቀቅ አድርጊ ሴትዮ። እየጠራሽ ከእሱ ጋር የሆንሽ እሷን ለማውሸቅ አትሞክር። ይገባሽ? እሷ ያንቺ ኢትዮ ማሳደጊያ አይደለችም። እሷ ያንቺ ትዳርን ማሟሟቂ አይደለችም። በቃ እሷ የአንቺ መጠቀሚያ አይደለች። ገብቶሻል አይደለ? ስለዚህ እየጠራሽ አስሬ ያልሆነ ቃል እየተናገርሽ እሷን ለማብሸቅ፣ ለማናደድ ያልሆነ ነገር ለማድረግ አትሞክሪ። ገብቶሻል አይደለ? ካልፈለግሽ እሷ አንቺ ዳንኤልን ካልፈለግሽ ብሩኬን ጋር ነው ደግሞ አስሬ ቡቡ ቡቡ ቡቡ አይ ቡቡ የምትለው እሷ ብቻ ናት። አንቺ ለአንቺ ማን ነው ይሄን ስም የሰጠሽ? ብሩኬ ነው ስሙ። ሴትዮ ብሩኬ ብለሽ ጥሪው እና ሶሲና በጣም እያካበርሽ ነው። ብሩኬ ዓይን ሰጥቶሽ የሚሆን አላውቅም፣ ብቻ እሱ ራሱ እንዴት እንዳገኛት አላውቅም። ሀይሚን እንደሚደብራት እያወቀ ማግኘት አለበት ብዬ አላስብም። ዞሮ ዞሮ ተያይዛችሁ ከፈለጋችሁት ቦታ ሄዶ፣ ልጅቷን ግን አትረብሸዋት ነው ልላችሁ የምፈልገው። እኔ ብሩኬም ቢሆን እንደዚህ ባታደርግ ጥሩ ነው። ምክንያቱም በቃ ሀይሚን የሚያስደብራት ነገር እሷ ስላደረገች ብቻ አንተ ማድረገ እሷን ማናደድ አለብ ብዬ አላስብም። ፍቅራችሁ እንዲበረታ ከፈለግ መቻቻል የሚባል ነገር አለ። አንዱ ሲያጠፋ አንዱ ማለፍ አለብት።